ኢትዮጵያ መድን የሊጉ ሻምፒዮን መሆኑን የሚያረጋግጥበትን ጨዋታ ዛሬ ያደርጋል። በሰላሳ ሶስተኛ ሳምንት የኢትዮጵያ ፕሪምየር ሊግ ትናንት ምሽት ኢትዮጵያ ቡና በአርባ ምንጭ ከተማ ተሸንፎ ዋንጫ ፉክሩ ላይ ራሱን ማግለሉን ተከትለው ኢትዮጵያ መድን ዛሬ አመሻሽ 12 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ቅዱስ ጊዮርጊስን የሚያሸንፍ ከሆነ ከተመሰረተ ከ42 ዓመታት በኋላ በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪምየር ሊግ ሻምፒዮን መሆኑን ያረጋግጣል። ኢትዮጵያ ቡና በተለይ ደግሞ እርስ በእርስ የተገናኙበትን ጨዋታ ማሸነፉን ተከትሎ የነጥብ ልዩነቱ ወደ ስድስት ዝቅ አድርጎ የሻምፒዮንነት ፉክክሩን እንደገና ነፍስ እንዲዘራና በብዙ የስፖርት አፍቃሪያን ዘንድ ቀሪ ጨዋታዎች በጉጉት እንዲጠበቁ ምክንያት ሆኖም ነበር። ነገር ግን ኢትዮጵያ ቡና ሳይጠበቅ ቀድሞ መውረዱን ባረጋገጠ ውሏሉ አዲግራት ዩኒቨርሲቲ ነጥብ ሲጥል ቀጥሎም ትናንት በአርባ ምንጭ ከተማ በመሸነፉ በዋንጫ ፉክሩ ውስጥ እስከ መጨረሻው መዝለቅ ባለመቻሉ የሊጉ ዋንጫ ወደ ኢትዮጵያ መድን አጋድሏል። ኢትዮጵያ መድን በ1990 ዋንጫውን ለመሳም ከጫፍ ደርሶ የነበረ ቢሆንም በመጨረሻም በኢትዮ ኤሌትሪክ በግብ ክፍያ ተበልጦ ያጣውን ዋንጫ ዘንድሮ በገብረ መድን ኃይሌ እየተመራ ሳይጠበቅና ሳይታሰብ ከናፈቀው ዋንጫ ጋር ሊገ ገናኝ የ90 ደቂቃ እድሜ ብቻ ቀርቶታል። አሰልጣኝ ገብረ መድን ኃይሌ በተጫዋችነት ደማቅ ታሪክ እንደ ጻፉ ሁሉ በአሰልጣኝነት ዘመናቸው ደግሞ በኢትዮጵያ ፕሪምየር ሊግ ከሶስት የተለያዩ የሊጉ ክለቦች ጋር ሻምፒዮን የሆነ የመጀመሪያው አሰልጣኝ ሆኖ ሌላ ደማቅ ታሪክ ለመጻፍ የሰዓታት እድሜን ይጠብቃል። አንጋፋው አሰልጣኝ ገብረመድን ኃይሌ ከዚህ ቀደም በ2010 ከጂማ አባጅፋር ጋር እንዲሁም በ2011 ከመቀሌ ሰባ እንደርታ ጋር የሊጉን ዋንጫ ከፍ ማድረጉ አይዘነጋም።